በኢድ በዓል እጅግ አስገራሚ ሰርፕራይዝ እንደሆነ በርካቶችም እንደተደሰቱ የወጡት መረጃዎች ያሳያሉ። ምንድን ነው ይህ የተሰማው? በተለይ በሀገራችን የአካል ጉዳተኞችን መርዳት አሁን አሁን ያው ከበፊቱ በተሻለ እየተለመደ በመጣም አጥጋቢ እንዳልሆነ ጨምርም ነው። በርካታ ቁጥር ያላቸው አካል ጉዳተኞች በተለይ ደግሞም በጣም የሚያሳዝነው አይነ ስውር የሆኑት ወንድሞቻችን ወይም እህቶቻችንን መርዳት መተጋገዝ እንደሚያስፈልግ ጭምርም ነው። ታዲያስ በርካቶች እንደሚሉት የአዲስ አበባ ከንቲባ የሆኑት ወይዘሮ አዳነች አቤቤ የምሰሩ ስራ እጅግ የሚያስመሰግን እንደሆነ በዚህኛው ሳሳሪ የተሰማው በኢድ በዓል ላይ ያልተጠበቀ ሰፕራይዝ ማድረጋቸው በርካቶችን እንዳስደሰተና ምስጋናም እንዳቀረቡላቸው ጭምርም የወጡት መረጃዎች ያሳያል ያሳያሉ። ምንድን ነው ወይዘሮ አዳነች አበቤ ዛሬ ያደረጉት በኢድ በዓል ላይ? አቶ አባስ መኮንን ድጋፍ ላደረጉላቸው ለክብር ከንቲባ አዳነች አበቤ ምስጋና አቅርበዋል። የኮልፌ የቀራኒዮ ክፍለ ከተማ አስተዳደር 1446ኛው የኢዳር ፈጥር በዓልን አስመልክተ በክፍለ ከተማው አቅም ለሌለውና ሁለቱንም እጆች በአደጋ ምክንያት ላጣ የወረዳ ሰባት አካል ጉዳተኛው ነዋሪ በዛሬው እለት የክብርት ከንቲባ የረመዳን የበዓል የቤት ስጦታን አስተላልፈዋል። ክብርት ከንቲባ አዳነች አቤቤ በተገኙበት በከተማ አስተዳደሩ አቅም ለሌላቸውና አነስተኛ ገቢ ላላቸው ነዋሪዎች በተዘጋጀው የአፍጠር ፕሮግራም ላይ የተገኙትና ሁለቱንም እጆቹን በአደጋ ምክንያት አካል ጉዳተኛ ለሆነው የሶስት ልጆች አባት ነዋሪነቱ በክፍለ ከተማ ወረዳ ዜሮ ሰባት ለሆነው አቶ አባስ መኮንን በኮልፌ ቅራኒ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ኢመተል ከበደ አማካኝነት የረመዳን በዓልን በማስመልከት በዛሬው እለት የቤት ስጦታ ተበረከተለት። የኮልፌ ቅራኔው ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ኢመተል ከበደ በዚህ ወቅት በከተማችን የሰው ተኮር ተግባራትን በመፈጸም አነስተኛ ገቢና አቅም የሌላቸው ዜጎችን የኑሮ ሁኔታ እንዲሻሻል ዘርፈ ብዙ ስራ መሰራቱን አንስተው የዛሬው የቤት ስጦታ የዚህ አካል ነው ብለዋል። የክፍለ ከተማው አስተዳደር ቋሚ የስራ እድል እንደሚፈጥርለትም ተናግረዋል። ድጋፍ የተደረገላቸው አቶ አባስ መኮንን በበኩላቸው ድጋፍ እንዲደረግ ላደረጉት ለከተማው ከንቲባ ክብርቱ ወይዘሮ አዳነች አቤቤ እንዲሁም ድጋፉን በማመቻቸት ላስረከበው ለክፍለ ከተማው አስተዳደር ምስጋና አቅርበዋል። እስካሁን ድረስ በኢትዮጵያ ታሪክ ታይቶም ተደምጠው በማይታወቅ ሁኔታ ቪዲዮችን በማየት የታወቁት በማለት በርካታ ቁጥር ያላቸው ወይዘሮ አዳነች አቤቤን ሲያደንቁ አንዳንዶች ደግሞ ቅሬታ ሲያነሱም ተስተውሏል። ግን አብዛኛው ኢትዮጵያዊ የሚያደርጉት ነገር በርካቶች እንዳከበሩትና ስራቸውን በማስመልከትም ምስጋና እያቀረቡ እንደሚገኙ ጭምርም ነው። በተለይ ወይዘሮ አዳነች አበቤ ላደረጉትና እያደረጉ ስላሉት ጉዳይ በተለይ ወላጅ አልባ በተለያዩ ምክንያቱም ተጎጂ ለሆኑት ቤተሰቦች እንደሚያዩት ጭምርም በርካታ ቁጥር ያላቸው ምክንያቱም ምስጋናቸውን እያቀረቡላቸው እንደሚገኙ ጭምርም ነው። ወይዘሮ አዳነች አበቤ በዚህ በዚህ በጣም ቀልጣፋና ንቁ እንደሆኑ ጭምርም፣ ዞር ብለው ወረድ ያለውን ማህበረሰብ በማየትም በመርዳት የሚታወቁ እንደሆኑ ጭምርም በርካታ ቁጥር ያላቸው ኢትዮጵያኖች ደስታቸውን እሳቸውን በማግኘት ደስተኛ እንደሆኑ ጭምር ሲገልጹ አንዳንዶች ደግሞ በፖለቲካ ምክንያትም የሚቃወሙትና የሚያወግዙትም እንዳሉም የታወቀ ነው። ምክንያቱም አንዳንዶች በፖለቲካ ልዩነት ምክንያት ያው እንደዚህ በፓርቲ በማለትም ቅሬታ የሚያነሱም አልጠፉም። ግን አብዛኛው ቁጥር ያለው ኢትዮጵያዊ እሳቸው የሚያደርጉትን መልካምነት ሳናደንቅ አናልፍም በማለትም አንዳንዶች ደግሞ የፖለቲካ ልዩነት ሺህ ጊዜ ብኖረንም የምሰሩት ስራ የምመሰገንና የምደነቅ ነው በማለት ሀሳባቸውንም የሚገልፉትም አሉ በጣም የሚገርምና ዛሬ በርካቶች እንደተደሰቱና እንዳመሰገኗቸው ጭምርም ነው በተለይ ዝቅ ብሎ አይቱ ይን ማድረጋቸው በጣም የሚገርምና የብዙዎችን እንባ እያበሱ እንደሚገኙ ጭምርም የኢትዮጵያ ብዙዎች ደግሞ የገለጹ ያሉት በኢትዮጵያ ታሪክ እንደዚህ አይነት ምርጥ ከንቲባ ተገኝቶ እንደማይታወቅ ነው። በማለትም በርካቶቹ የገለጹና አድናቆታቸውን፣ አክብሮታቸውን እየገለጹ እንደሚገኙ ጭምርም የወጡት መረጃዎችን በማስመልከት በዚሁ በአለም በማስመልከት እጅግ አስገራሚ ልዩ ሰርፕራይዝ ፕሮግራም በማስመልከት ነው። ለእናንተ ጀላቸው መጣወት ሚኪ ነኝ። ሰላም ቆዩልኝ። ሰብስክራይብ ማድረግ በውስም አይረሳ።